ወደ መከናወን ይቀይራል። አሜን። ተስፋ የሚባል ሰውዬ ታውቂያለሽ? እሱን ተከትሎ የመጣ ኔትወርክ ተቆረጠ። አሜን። ጨለማ ተሰፈረ። አሜን። እግዚአብሔር በነገርሽ ጣልቃ ገባ። እዛ ፓስፖርት ውስጥ ኤደን የሚል ስም አለ። የኔ ስም ነው። እግዚአብሔር እንደተናገረው ሳታይ አትሞችም እንጂ ብላቴና ጸሎቱ አለኝ። ጌታ እናቴን አሳርፋት አሳየኝ። ወደ ጌታ በደንብ እንዳትጠቂ፣ በተሸውም እንዳትርቂ። በህይወትሽ ላይ በዚህ እድሜ በጣም ቻሌንጅ የሆነብሽ ነገር አለ። የለም። አንቺ ጌታን ማምለክ ብቻ አይደለም ታገለጊው። ደስተኛለሽ። ውለሽ አድረሽ እንደዚህ በጭንቅላትሽ ተተክለሽ በዳዴነሽ ጌታ ማገለ ግን ታስረሻ አላለ። ዛሬ ያንን እስራት በጣ ስቆት ነው ከእግዚአብሔር ጋር ክርክርሽ ያልከኝን አድርገልኝ ብለሽ ጌታ እንዳለሽ እርግጠኛ ነሽ ያንቺ ፋሚሊ ውስጥ አያቶችሽ ቤት የሆነ አምልኮ ምናምን እንደነበረ ታቂያለሽ አምልኮ እንደሚያመልኩ ታቂያለሽ ያው እንዳለ ሰምቻለሁ ግን እኔ የማቀው ነገር አንቺ ታቂ ነገርማ የለም ግን አምልኮ እንዳለ ታቂያለሽ የአባትሽን እናት ታቂያታለሽ አላቃት አጣቂያት? ግን ስርዓቱ እንዳለ ታውቂያለሽ? አዎ። ከዚህ የተነሳ ለፋሚሊው ሁሉ ስኬት የተከለከለ ነው። እውነት ነው። አንቺ ይሳካልሻል። አሜን። ዛሬ ከሚገለጠው ከእግዚአብሔር ኃይል የተነሳ ይሳካልሽ። አሜን። እግዚአብሔር ነገርሽን ወደ መከናወን ይቀይረዋል። አሜን። ተስፋ የሚባል ሰውዬ ታውቂያለሽ? አባቴ ነው እንጂ ሰስኔ እሱን ተከትሎ የመጣ ኔትወርክ ተቆረጠ። አሜን። ጨለማ ተሰፈረ። አሜን። በነገርሽ ጣልቃ ገባ። ኢየሱስ ጌታ ነው። እሺ ማይኮ ሰጣት። እሺ ዘም ብለሽ ዘምሪ፣ ደስ ያለሽ መዝሙር ዘም ብለሽ ዘምሪ። ይችላል ኢየሱስ በዙሪያ ያለው ነገሬ ምን አይነግረኝ ነገርሽ ሞተ ተቀበረ በቃ ቢለኝ አዲስ ነገር ማድረግ ልማድ ያለው ጌታ ዙፋኑ ይተጋል ስለኔ። ከፍታ ከፍ ማለት ይሁን። ያ ለምን እንዳዘመርኩች ታያለሽ። አንቺ ማለት መክሊትሽን ቀብርሽ የኖርሽ ሴት ነሽ። እውነት ነው። አሁንም መክሊትሽን መኖር ከቻልሽ ነው የአንቺ በሮች ብር ግድግድግድ ብለው የሚከፈቱት። አለበለዚያ የአያቶችሽ የቅድም አያቶችሽ እጣ ይወድቅብሻ። አገለግል ነበር አቁሜ። ኦኬ እዛ ፓስፖርት ውስጥ ኤደን የሚል ስም አለ የአንቺ ስም ነው።

ማለት ብዙ ነገሮች በህይወትሽ ላይ አፕን አድርገዋል። በዚህ እድሜሽ ከእድሜሽ በላይ ነገር እንድታደርጎሻል፣ አደለ ጠላት? ኦኬ ይሄ መርገም ነው። ይሄ እርግማን ነው። ይሄ ዘርማን ዘርሽ ላይ ደም እየጠጣ ቅቤ እየጠጣ የመጣ አምልኮ የለመደ መንፈስ ነው። ዛሬ በኢየሱስ ስም ተሰበረ፣ ዛሬ በኢየሱስ ስም ተሰበረ፣ ዛሬ በኢየሱስ ስም ተሰበረ። በጌታ በኢየሱስ ስም በተለያየ ዓለማት ላይ ያላችሁ በቅርብን በሩቅም የትኛው የዘር ማንዘር እርግማን እናንተን፣ ቤታችሁን፣ ህይወታችሁን፣ ኑሯችሁን፣ አገልግሎታችሁን፣ ሥራችሁን፣ ህልማችሁን ያስጣላችሁ ሰዎች እንደ እግዚአብሔር ነብይ መልእክት አለኝ፣ መልእክት እነግራችኋለሁ። እግዚአብሔር አምላክ የጣላችሁትን ባነሳችሁ ጊዜ፣ የሰጣችሁን የጸጋ ስጦታ ባከበራችሁ ጊዜ፣ በጌታ በኢየሱስ ስምና ስልጣን ያከብራችኋል። ዛሬ እባርካችኋለሁ። የጣላችሁትን የምታነሱበት የጠፋባችሁን የምታገኙበት የተለያያችሁትን ነገር የምትገናኙበት ቀ ነገር የሆነላችሁ በኢየሱስ ስም አሜን። ተፈጸመ። እግዚአብሔር በረከቶችሽን ቆጥሬ እሰጥሻለሁ፣ በረከቶችሽን ቆጥሬ እሰጥሻለሁ። ከዚህ ቀን ጀምሮ ኃይልሽን አድሳለሁ። ለማንም የማታወሪው ብቻሽን ከአምላክሽ ከእግዚአብሔር ጋር የምትነጋገሪው አልቅሰሽ አልቅሰሽ አልመለስ ያለ ነገር መቼ ነው የሚስተካከለው የምትይውን ነገር እግዚአብሔር አምላክሽ እኔ ራሴ አስተካክዬ አሳልፌ እሰጥሻለሁ። ደግሞ አላቅ ብቻሽን አይደለሽም በላት ካንቺም ላይ በጌታ በኢየሱስ ስም ከዘረሽም ላይ የርግማን ጉልበት የተቆረጠ ይሆን አሜን የጨለማ መንፈስ የተረገመ ይሆን አሜን ገብረ እግዚአብሔር የሚባል ሰው ታውቂያለሽ የእናቴ የእናትሽ ያለች አይደል ነይ እስኪ አይቻታለሁ ነይ አንድ ሀገር አንድ ሀገር ራሷን የቻለች ስትሆን ወይም ራሷን ስትችል አንድ ሀገር ወይም አንድ ሀገር ራሷን የቻለች ስትሆን ወይም ደግሞ እንደ ሀገር እንደ ሀገር ዓለም አቀፍ ህጉ እውቅና ሲሰጣት ምን ትባላለች እ ተባረኪ የተማረ አያሳጣል ቁሚና ሲበያ እግረ መንገድ ልናገረብሻ በኢየሱስ ስም ከሳሾችሽን አስገዛሁልሽ ተከራካሪዎችሽን አሳልፌ የሰጣሁሽ ይኸውልሽ ይኸውልሽ ይስሐቅ በምድረ በዳ ኪዳን ይዞ ነው የወጣውና ምድረ በዳ ነው። እነሱ ሞክረው አልፈለቀላቸውም። እሱ ግን ገና ጫር ያደረገው እንደ ዶሮ ምንጭ ይሆነ። አሜን። እና ይመጡና ይከራከሩና ይደፍኑበታል። ከዛ አሁንም ተስፋ አይቆርጥም። እዛ መጨረሻ ለሆነ ሰው መልእክት ነውና፣ አሁንም ፈቅ ብሎ ሲቆፍር ይመጣሉ ተከራካሪዎች፣ ይደፍኑበታል። ተስፋ አልቆረጠም። ሶስተኛውን ሲሞክረው ረሆቦት ሆነ። እግዚአብሔር አሰፋልኝ። አሜን። የመስፋት ዘመን ይሁንላቸው። የመብሳት ዘመን ይሁንላችሁ አሜን። ምን እያልኩ መሰላችሁ? ተከራካሪዎች በዘመናችሁ አይጠፉም፣ ግን እየተከራከራችሁ እግዚአብሔር ያሳልፋቸዋል። ደግሞ እግዚአብሔር ያሰፋቸዋል። ምን እንደሆነ አላውቅም፣ አንቺን ሲያዩ አይናቸው ደም የሚለብስ ሰዎች አሉ። ከወረቀት ጋር የተገናኘ ነገር የሚሰሩ ልክ ነው። ምንድነው ልክ፣ ሪሰርች ይሰራል። እኛ ቢሮ ብዙ ጊዜ በሪሰርች ነው። አዎ ይቀረጽ እየተከራከሩ ታልፊያለሽ አለኝ። አሜን! እየታገሉሽ ታልፊያለሽ አለኝ። ነገርሽ ወደ መከናወን ደረሰ። አሜን! ሀሌሉያ እ ምን አልሽኝ? ሉዓላዊ ቅድም ያልኩት ሉዓላዊ ምን አለች? አገር የሚያህል ስም አሸክመዋት አገር የሚያህል ደግሞ ችግር በየሱስም ይሰርሱ ይበበኢየሱስም ይሰበር። ከየትኛው አጥርና ቅጥር እስራት ዛሬ ነጻ ወጣዎች። ነገሮች ወደ መከናወን ይቸኩር። ተስፋ የቆረጥሽበት ነገር ይለምለም። የታሰረው የተያዘው ነገሮች ዛሬ በታምራፍ ይለቀቅ። አልፎ እግዚአብሔር እንደተናገረው በእኔ ሕይወት አንቺን ሳላሳርፍ ረፍት ሳታይ አትሞቺን። ማለቴ እቺ ብላቴና ጸሎቱ አለኝ፣ ጌታ እናቴን አሳርፋት አሳየኝ። በቃ ሌላ ጸሎት የላትም። በሶስታችሁም ቤትና ቤተሰብ ላይ ዛሬ ተአምራት ይሆን። ወደ ጌታም በደንብ እንዳትጠጊ ፍተሽውም እንዳትርቂ። በህይወትሽ ላይ በዚህ ዕድሜ በጣም ቻሌንጅ የሆነብሽ ነገር አለ፣ የለ አለ አደለ? አንቺ ጌታን ማምለክ ብቻ አይደለም ብታገለጊው ደስተኛ ነሽ። ውለሽ አድረሽ እንደዚህ በጭንቅላትሽ ተተክለሽ በዳዴ ሄደሽ ጌታ ማገልገል ግን ታስረሽ፣ አለ አደለ? ዛሬ ያንን ስራት በጣስቆት በኢየሱስ እመኝኝ ልብሽን ለጌታና ለጌታ ሰጥተሽ አስገዝተሽ ተሰብስበሽ የእውነት መንፈስ ባለበት በዚያ ብቻ ቆመሽ ጌታን አምልኪ። ቢኮዝ እውነት አርነት ያወጣል ይላል መጽሐፍ። እውነት ያለበት ቁሚ። እንዴት ነህ እግዚአብሔር ሰው? ዛሬ ሙሉ ሰላም፣ ሙሉ ጤና፣ ሙሉ ደስታ፣ ኢየሱስም ሙሉ እረፍት ይሆንልን። ትዕግስት ማነች? ባለቤቴ ናት። እሺ ቤትህ የረፍት ይሁን የሰላም ይሁን የደስታ ይሁን። የትኛውም ተግዳሮት በኢየሱስም ከአንተና ከዘመን ላይ ለዘላለም ይሰበር! አሜን። ለዘላለም ይሰበር! አሜን። ለዘላለም ይሰበር! ክፍሌ ማን ነው? የአባቴ አባት የአባተ አባት የአቶ ማሞ አባት የአቶ ማሞ አባት እግዚአብሔር የአውሬውን ጉልበት ሰበርኩት አለኝ። የጨለማውን ኃይል ሰበርኩት አለኝ። ከዚህ ቀን ጀምሮ እግዚአብሔር ፈወስኩ አለኝ። ቤትህን ፈወስኩ፣ ትዳርህን ፈወስኩ፣ ኑሮህን ፈወስኩ አለኝ። እግዚአብሔር አንድና ሁለት ብለህ የምትቆጥራቸው ሰዎች አሁን ዙሪያ ላይ ያሉ ዝብለ ከምን ጊዜውን በላይ ከአምላክ ከእግዚአብሔር ጋር ተጣብቀ እያወራህ ያለህበት ጊዜ ነው። እውነት ውሸት፣ ትላንት እንደዚህ ያልነበር ሰውዬ ማለት ነው። አሁን የእውነት ከእግዚአብሔር ጋር ተስማምተል እግዚአብሔር ደግሞ አይቻሃለሁ አለ። የእውነት ከአንተ ጋር መሆኔን ታያለ አለ። ብዙ አላወራ አሳርፋለሁ ሳታርፋት ሞትም። አሜን። እግዚአብሔር አሁን በመጨረሻ ሰዓት ጉልበት የበዛለ በደከመ ጊዜ ይሄ ክርክር ኖ ኃይልህን አድሳለሁ። ክርክርን እከራከረዋል። ቤት ሕይወት ኑሮህን ደግሞ የእረፍት አደርገዋለሁ። በጌታ በኢየሱስ ክርስቶስ ስምና ሥልጣን የሰማይ አባት እግዚአብሔር ሆይ ለወንድሜ ጸልያለሁ። የትኛው ወደ ኋላ የጎተተው ባለበት እንዲቆም ያደረገ እስራት ይበጠስ፣ ጨለማው ይሰበር፣ የርግማን ጉልበት ሁሉ በኢየሱስ ስምና ስልጣን የደቀቀ ይሆን። እየተባረክ ለበረከት ሆን በነገር ሁሉ በኢየሱስ ስምና ስልጣን አልፎ መሄድ መከናወን ይሆንልህ። ከእግር ጥፍር እስከ ራስ ጸጉር ፈውስ ይሆንልህ። ስጋህን ደምህን የሚረብሽ ሰላምህን የሚያውክ ሁሉ ከአንተ ላይ ይቆረጥ፣ ለዘለ ዓለም ይራገፍ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እህቴን በጌታ በኢየሱስ ስም ባረኳት። ዘመኗ የበረከት ይሆን፣ የሚያስጨንቃት የሚያውቃት ሁሉ ለዘላለም ይቆራል። በክርስቶስ ኢየሱስ ስም በቤት በህይወትና በኑሯ አሁን ጣልቃ ግባ፣ አሁን ጣልቃ ግባ፣ አሁን ጣልቃ ግባ፣ አሁን ጣልቃ ግባ። ቋንቋቸውን የሚተበላለቅ የሚያስጨንቃቸው በኢየሱስ ስም ይሰበር፣ እስራት የሆነ ነገር ሁሉ ለዘላለም ይበጠስ። ይችን ብላቴና እንደተናገርከው እንደ ቃል ዛሬ ፈታኋት። በኢየሱስም መፈታት ይሁንላት፣ መፈታት ይሁንላት፣ አልፎ መሄድ ይሁንላት። ባንድም በሌላም በቀኝም በግራም ያሰራት ለዘላለም ይበጠስ። ነገርሽን ወደ መከናወን ቀየርኩ። የዘላለም አምላክ እግዚአብሔር በናስሬቱ ጌታ በኢየሱስ ክርስቶስ አንተ እንደገና አምላክ ነህ። ለዚች ብላቴና እንደገና ድል ስለሰጣህ ታመሰግንሃለሁ። አሜን። የነዚህን ባሪያዎችን ለቅሷቸውኑ በሳቅ ሀዘናቸውን በደስታ ቀየረ። አባቴና አምላኬ እግዚአብሔር ሆይ በምስጋና አቁማቸው፣ በምስክርነት አቁማቸው። የኔ እጅ ቢይዛቸው ይለቃል። ጌታ ሆይ በማይለቀው እጅ ዛሬ እንድትይዛቸው በጌታ በኢየሱስ ስምና ስልጣን፣ በእምነት እንዲጸኑ እግዚአብሔር ሆይ ኃይላቸውን እንድታድስ በኢየሱስ ስም ጸለይ። ከዚህ ቀን ጀምሮ ታሪካችሁ ይቀር፣ ነገራችሁ ሁሉ አዲስ ይሁን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሦስቱ ስላሴ ስም አጸናሁላችሁ። ተፈጸመህ። በሰላም ሂዱ ግቡ። ደህና ነህ፣ ግን አደለ፣ ሰላም ነው። እስከ መጨረሻው ሰላም ይሆንልን? አሜን። ያንቺ ባል ስራው ምንድን ነው? ሹፌር። ምን አለች? አንተስ ሹፌር በደሙ ሸፈንኩ። አሜን። ክፉ ለዘላለም አያገኘ። አሜን። አንተም ልክ እንደ ቀድሞ እህቴ በብዙ ሰዎች መካከል እግዚአብሔር ብቻን ያጸና ሰው ነህ አይደል? ብቻን ከጌታ የተጣበቅ ሰው ልክ ነው። እና እግዚአብሔር ከሚል ነገር ካልወጣ ልክ እንደዚህ እንዳያስከው። ትላንት እንደረዳ ባይዘዌ ብዙ የረዳ ሰው ነህ አንተ አይደል? ልክ ነው። ከአመድ ከትቢያ አንስቶ አሁን ቤተሰብ አላረገህም? እግዚአብሔር አድርጓል። አንተ ራስን እንኳን አትችልም የተባልክ ሰው አይደል? ልክ ነው። አንተ በሕይወት ዘመን በምንም አይነት ሁኔታ ከምታውቃቸው ሰዎች ጋር የገንዘብ ይሄ በተለይ የብድር ልውውጥ እንዳታደርግ፣ እየሰማኸኝ ነው? የገንዘብ የብድር ልውውጥ ግዢ አትፈጽም እያልኩ አይደለም፣ ግዢ አትፈጽም እያልኩ፣ የብድር ልውውጥ እንዳታደርግ። አሁን እሱ እያረኩ ያለት አጨብጭቡ፣ ለጌታ ክብር። ሁለት ነገር ነው የሚሆነው። አንተ መስበር የማትችለው መሳሪያ ተሰርቶብህ ይመጣል። አንድ ሁለተኛ ነገር ደግሞ ከዛ ጀርባ ያለው ነገር እግዚአብሔር አይፈልገው። ልክ ገንዘብ ለሰንት አንዳንድ ማታ መስለውና አ ለአሮ ይቀበላሉ ይቀበላሉ። ከዛ የሆነ ጊዜ ሞባይል ተቀብለው ጌታ ዚ ቤት አለ የለም። እንግዲህ ራሱ ካፈረጠው ምንም ማድረግ አልችልም። ይህንን እግዚአብሔር ይወዳል። አራጣ አይወዳል። ቀራጭነትን እግዚአብሔር ይወዳል ስለዚህ አይጠቅምም። እግዚአብሔር ዝም ብሎ የእጆችን ስራ ይባርክልህ፣ አሜን። በዘመነ አንተ ገንዘብ ከተቸገርክ እውነት ነው። ተቸግረው አያውቅም ተቸግረው አታውቅም። ከዚህም በኋላ ይመጣል። ብር ግን አጠፋሉ በወር መቶ ሃምሳ ሺህ ያገኛሉ። አይቀመጥም። ብር እንዴት ይቀመጥ? ይጠፋል። ብር እንዴት ይቀመጥ? ከዚህ ከእግዚአብሔር ቃል ውጭ የሚመጣ በረከት ጭራሽ የነበረውን ያላችሁን ይዞ ነው የሚሄድ ጤናችሁን ሰላማ ደስታችሁን ሁሉ ነው የሚከለክለው። እግዚአብሔር ከአመድ ከትቢያ ያነሳ አፈር እፍ ብለህ ጠርገህ የተኛ ሰውዬ ዛሬ ጥሩ የሚባል አልጋ ላይ ጥሩ የሚባል ፍራሽ ላይ ያስተኛህ እግዚአብሔር፣ እውነት ውሸት? እውነት ነው። ታዲያ አይባረክም እሱ? እኔ አሁን እንዲህ ብዬ ልባርክህ በጌታ በኢየሱስ ስም ከዚህ ቀን ጀምሮ የእጆችህ ስራ ይባረከው፣ እየተባረክህ ለበረከት ያርገህ። ይሄ የአራጣ መንፈስ የቀራጭነት መንፈስ መቼም ጮሆ አይወጣም። ልጸልይለትና ወደ በረከት ይቀየር፣ እጆርጋ የእጆች ስራ ይባረኩ። አሜን። የትኛውም ባንተ ላይ የተሰራ መሳሪያ በክርስቶስ ኢየሱስ ስም ለዘላለም ይሰበል። በአብ ልጅ፣ በክርስቶስ ኢየሱስ ስም ከዚህ ቀን ጀምሮ ክንዱን ክብሩን ማየት ይሁንልህ። በኢየሱስ ስም አሜን። ተፈጸመ።